በስልጠናው በመደመር መንግስት እይታ የግብርናና ገጠር ልማት መዋቅራዊ ትራንስፎርሜሽን፣ የኢንዱስትሪ ልማት፣ የከተማ ልማት እንዲሁም የቱሪዝም ዘርፍ እምርታ የሚሉ ርዕሶች ቀርበው ጥልቅ ውይይት ተካሂዷል። ካነጋገርናቸው ተሳታፊዎች መካከል አቶ ያይቆብ ደበላ፣ አቶ ያለው ያማና፣ አቶ ኤልሳ ጣሊያን በሰጡት አስተያየት በስልጠናው ያገኙትን የተግባርና የንድፍ ሀሳብ እውቀት የሕዝቡን የልማትና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ ለመፍታት ቁርጠኛ መሆናቸውን አረጋግጠዋል። የሚዳሰስም ከተለይ ከተፈጥሮ አኳያ በጣም የተሰጠ እጅግ በጣም ሰፊ ጸጋ ያለን አካባቢዎች ሆነን ግን በደንብ አድርገን ፖቴንሻሌ አልሰራንም። እሱ ላይ ትኩረት አድርገን ለመስጠት ብዙ ለመስራት ብዙ አቅም ያገኝንበት ስልጠና ነው። እውቀትም ግንዛቤም የጨበጥንበት ነው። ባህልን ከማሳደግ ቋንቋን ከማሳደግ ቋንቋና ባህልን ደግሞ የተለያዩ ባህላዊ ኩነቶችን የገቢ ምንጭ፣ የኢኮኖሚ ምንጭ አድርጎ ከማሳደግ አኳያም ትልቅ ትምህርት ያገኝንበት ነው። ትኩረታ ቀጣይ ደግሞ ምን ይጠበቅብናል የሚለውን በብቃት የወሰድበትና ቀጣይ ራሱን ለተልኮ የሚያዘጋጅበት ስንቅ የመሆንበትና በሀሳብም በተግባርም አንድ ሆኖ እንዲበቃ ያደረገበት ምቹ ስልጠናም ቆይታም ጭምር ነበር ብሎ መወሰድ። በእጃችን ያሉ ሀብቶች ምንድን ናቸው፣ እንዴት ባለ ሁኔታ መንቀሳቀስ እንችላለን፣ ትናንሽ ከታች ያሉ ኢንተርፕራይዞችንም ጭምር ወደ ኢንዱስትሪ ዞን እንዴት መቀየር እንችላለን የሚለውን ሰፊ ግንዛቤ የወሰድንበት ስልጠና ነው። ወይዘሮ ጸጋነሽ እንግዳና ወይዘሮ ክብረ አለም ተስፋዬ በበኩላቸው በስልጠናው ያገኙት እውቀት ከአካባቢያቸው ተጨባጭ ሁኔታ ጋር በማስተሳሰር በሁሉም ዘርፎች እምርታ ለማስመዝገብ እንደሚተጉ ተናግረዋል። ማቀድ ያስፈልጋል። ከእቅድ በኋላ እሴት መጨመር፣ ባሉ አቅሞች ላይ እሴት ጨምሮ ፈጠራን አክሎበት በጣም በፍጥነት አሁን ደግሞ ያልን አስተሳስረን በዚህ ላይ ሌሎች አካባቢዎች ሌሎች ከተሞች የደረሱበትን ደረጃ ለመድረስ በትጋት በቁርጠኝነት ፓርቲያችንን እሳቤ ይዞ መሄድ ያስፈልጋል የሚል አሳባለኝ። መስራት እንችል ያልሰራናባቸው ዘርፎችን በነዚ ላይ የተሻለ እውቀት አግኝተን ቀጣይ በህብረተሰቦች ዘንድ ወርደን የተሻለ ተግባር በመፈጸም ለኢትዮጵያ ሁለንተናዊ ብልጽግና ብሎም ጎፋን በሀገር ደረጃ ቀዳሚ እንድትሆንና የገጠር መዋቅሮችን የተሻለ ወደ ከተማነት የመቀየር እውቀት የወሰድንበትና የተሻለ እውቀት ያገኘንበትና በቁጭት ወደ ተግባር እንድንገባ ያደረገ ስልጠና ነው። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ ስልጠናው በአገር ደረጃ የተጀመረውን የብልጽግና ጉዞ በማረጋገጥ ለውጥ የማምጣትና እይታ የማስፋት ሚና እንደምኖረውም አንስተዋል። ምርታማነት ላይ ልንሰራ ይገባናል። አሁን የኢንዱስትሪ ባህል ግብርና ላይ ከነባን ግብርናን ትራንስፎርም እናደርጋለን። የኢንዱስትሪ ባህል ከተማ ላይ ከገነባን ከተማን ትራንስፎርም ማድረግ እንችላለን። ጤና ላይ ከገነባን ጤናን ትራንስፎርም ማድረግ እንችላለን። የኢንዱስትሪ ባህል መፍጠር መቻል አለብን። አሁን የሚፈለገው የኢንዱስትሪ ባህል ነው። ይሄ ማለት እንግዲህ ለእያንዳንዷ ፍሪክሽን ኦፍ ታይም ቫሊዩ መስጠት ማለት ነው። በስልጠናው ከ500 በላይ የዞን የክልል ተጠሪ ተቋማት የወረዳና የከተማ አስተዳደር አመራሮች ተሳታፊ ሆነዋል።